ሄድም ሆነ አብሮ ለመሆን የግድ ሰላም ሆነ፣ በይቅርታ የተዘጋ ዶሴ ድጋሚ ከፍተሽ ፋይል ከፍተሽ ድጋሚ ልታወሪ እንዳይ ለዛ ሰው እንደምታስፈልገው ካወቀ ነገረሽ እንኳን አትረጁ እንዲህ አይሚቆይ ምን አስበሽ ነው? በዛን ሰዓት ምን ይሰራል? ተጣል ተሸዋል አንቺ ነበርሽ ብሩኬ። ደጋግሞ የማልፈለግበት ቦታ ላይ መቆየት አልፈልግም ይላል ሁልጊዜ። ፓስፖርቴን ብቻ ይሄ ነገር እውነትም ሆነ ውሸትም ሆነ ፕራንክም ሆነ ምንም ሆነ በፍጹም ሀይሚ መስራት የሌለባትን ቪዲዮ ነው ትላንት የሰራችው። ምክንያቱም በጣም የሚደብር ነው። በቃ ኦዲየንስ በጣም በሙሉ የተካፋበት ቪዲዮ ነው። ውድ ቤተሰቦች ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለን። እኛ ደህና ነን፣ እግዚአብሔር ይመስገን። ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬም እንግዲህ ስለ ሀይሚ አንድ ነገር መናገር እፈልጋለሁ ምክንያቱም ማለት በቃ ምክር የምትፈልግ ከሆነ በቃ አላቅም፣ እንግዲህ ምን ማለት እንዳለብኝ አላቅም። እውነት የትናንትና ቪዲዮ እውነት ሀይሚ በጤና ነው ያንን ቪዲዮ የሰራችው? ምን ላይ ነበረች ሰሞኑን አስራ አምስት ቀን ሙሉ ለእሷ የብሩክን አጣሁ ብሩክን እንደዚህ ሆንኩ ብሩክ ላይ ስተሰራው ብላ አልተጸጸተችም ማለት ነው። አልተጸጸተችም እኛ ብቻ ነን እንዲህ ግራ ተጋብተን ስናለቅስ የነበር ነው። እንዲህ ከካሜራ ጀርባ ምን ነበር ያለው ነገር። እስከ ምል ድረስ ሆኛለሁ እግዚአብሔር ነው የምላችሁ። እና እንዴ ለምን በዚህ ልክ እኛን ኦዲየንሶቹን ነው ፕራንክ የምታደርጊው ወይስ ምንድነው ብሩክስ? በዚህ ልክ እንደዚህ በቃ የሆነ እንዴት ነው የሰው ማለት ሰው የሆነ ነገር ለምኖ አጥቶ የሆነ ኩርምጥ ጭብጥ የሚለው ነገር አለ አይደል? ለምንድነው ሁሉ ጊዜ እንደዛ በህዝብ በሁለት መቶ ምናምን ሺህ ሰብስክራይብ በፊት እንደዛ ጭብጥ ኩርምጥ ምታረጊው? ምን ባደረገ ነው ይሄ ልጅ? እውነቴን ነው ምላች ምን አደረገ? መልካም ነገር ባደረገልሽ ጥሩ ነገር ባደረገልሽ ቴ የሰው ምስጋና እንኳን ባይኖርሽ ማለት ነው። እንደው እኔ አላቅም ምን እንደምላችሁ አላቅም። ቤተሰብ እንዴ ምን አረገ ይሄ ልጅ? ቆይ ለምንድነው በዚህ ልክ የምታሰቃየው? ለምን ክብር አይኖርሽም? በቃ ስትከበር አንቺ አንችም ሰው ማክበር አለብሽ። አይዲያ ካጣሽ ወይም ደግሞ ቪዲዮውን ሰርተሽ እዛው ላይ የተወሰነ ደቂቃ አስጨንቀሽው ከዛ በኋላ መናገር ትችላለሽ እኮ ይሄ ሁለት ቀን ሶስት ቀን አራት ቀን ፕራንክ ሰልችቶናል፣ ሰልችቶናል በጣም መሮናል። በተለይ በዚህ ጊዜ ላይ ማድረግ የለብሽም ሃይሚ፣ እንዴ ምን አስበሽ ነው? በርግ ቻናሉ የራስሽ ነው የፈለግሽውን ነገር መስራት መብትሽ ነው። ግን ደግሞ በጣም የሚወዱሽ ቤተሰቦች አሉ። ለምን እነሱ ይጎዱብሻል? ለምን አንቺ ሰው ሲያለቅስብሽ ጥሩ ነው እንዴ ሌላው ሲቀጥል ደግሞ ማለት ነው ቡቡዬ ጀግና እግዚአብሔርን ነው የምለው አንተ መቼም አትወድቅም መቼም ማለት ነው የዛ ያወጣች ቀን የቤት ስራ ለስ የቤት ስራ ሰተሽኛል አለ ፓስፖርቱን እኔ አልገባኝም ነበር እሱ ገብቶታል ሁሉም ነገር ማለት ነው ሲጀመር ማለት ነው ሃይሚ ባለፈው ያስፈራራኝን ሰው አለ አለች ይሄለም ውሸት ነው አሁን ደግሞ አሜሪካ የሚወስደኝ ሰው፣ ይሄ ኮመንት ስር የሚጽፉልሽ አይዲ አርገሽ ስብስብስብ አርገሽ አቀናብረሽ ፎ አርገሽ መተሽ ትሰሪልናለሽ። ልጁን እዚህ እያሸማቀቅሽ እንዴ ምን ምን አደረገሽ? ይህን ህል ብሩክ። እንዴ እኛ ኮ ስንት መስዋዕትነት ከፍለናል እኮ አንቺ ተሰባብረሽ እንዳትቀሪ፣ ተከፍተሽ እንዳትቀሪ በዚህ በልጅነትሽ፣ ከጎንሽ ማንም ሰው የለም ከብሩክ ውጭ የለመደችው ሰው የለም ብለን ስንትና ስንት መስዋዕት ከፍለናል። ዛሬ ታዲያ አንቺ ተነስተሽ ለምንድን ነው እሱን በዚህ ልክ ወንድነቱን የሚያሸማቀቅ ነገር እየተናገርሽ እንደዚህ የምታሸማቀቅ? ምን አደረገች? ምን ባደረገ እንዴ እንዴ፣ አንቺ እንኳን እሺ፣ አንቺ በቃ ጾመኛ ነው ጾመኛ ነኝ አለሽ። በዛን ሰዓት መጥፎ ቃላት እንዲናገር ለምን ታደርጊዋለሽ? ሁሉ ቢጾም እኮ አፉ ከተናገረ ምን ጥቅም አለው? ትጮህ ያለሽ ትጫጫው አላችሁ፣ በቃ ምንድነው ጥቅሙ አሁን እዚህ ጋር እንዴ ሌሎ አንዳንድ ኦዲንሶች ደግሞ አላቸው አይዲያ አታችሁ ነበር ብላቸዋል። እንዴ እኛ እነሱ ሰላም ሆነው በነሱ በሰላማቸው በፍቅራቸውን ቪዲዮ ሰርተን ያው ነው፣ ተጣልተውን ቪዲዮ ሰርተን ያው ነው። እኛ ችግር የለብንም። እኛ ሰላማቸውን ነው የምንፈልገው። እኛ ስለተጣሉ እግዚአብሔር ምስክር ነው፣ እኔ ስለተጣሉ ምሰራው ቪዲዮ ደስ እያለኝ አደለም ምሰራው እንደውም ተፋቅረው አሁን በቀደም ዕለት ወፍቅር ሲሰራ ምናም ምናም እዛ ላይ ተሳስቀ የሰሩትና ቡታጅራ ሳታገቢ ነው የምትወልጅልኝ ምናም ብለው የሰሩት ቪዲዮ በጣም ደስ እያለኝ ረሃ ሆኜበት ነው የሰራሁት እሱን ቪዲዮ። እንደዚህ ተጣልተው የሚመጡት ነገር ግን በጣም ነው የሚደብረኝ። በጣም ያስጠላኛል። በዛ ላይ የምትወዷቸውን ኦር በጣም እኔ ሃይሚና ብሩኬን በጣም ነው የምወዳቸው። በጣም በተለይ ብሩኬ በጣም ያሳዝነኛል። ከቅርብ ጊዜ በኋላ ማለት ነው፣ በቃ በእያንዳንዱ ነገር ህይወቱ ውስብስብስብ እንዲል እያደረገችው ነው ሀይሚ ማለት ነው። ምክንያቱም ለምን በዚህ በዚህ እድሜው ምን አስጨነቀው? ምን ለምን ይጨነቃል እንዴ? አንቺስ ብትወኝ እንደዚህ ጭንቅላትሽን የሚያስጨንቅ ነገር ለምን ትሰሪያለሽ? አተኝም እንድትወፍሪ ሰውነትሽ እንዲፋፋ እንቅልፍሽን አተኝም። ለምን ነገር ታስቢያለሽ? ለምን በዚህ ልክ ምን አደረጋ? ብሩኬስ እንዴ፣ ይሄ ደግሞ ሴት እናቴ ናት። ምን እንድና ቅምንጥርስ ቅምንጥርስ እነሱ ደግሞ ከአስራ አንደኛ ክፍል ታዲያ ለምን ፓስፖርት አላወጡልሽ? ሲጀመር ፓስፖርት ያወጣሽው አሁን ብሩክ ሄዶ ከተመለሰ በኋላ ያወጣሽው። እሱንም አላደለ እንዲሁ በግፊት ነው የወጣው። እስከዛ በአስራ አንደኛ ክፍል ከሆነ ለምን የዛን ሰዓት ፕሮሰስ ጀምራለች? ለምን አልወሰደችም? እንደገና ደግሞ እናቴ ናት ምናምን ብለሻል አንቺ። እሱ አንቺን የምትወስድሽ ምን እንደሆነች ምን ታቂያለሽ? ለዘብያስ እንደሆነች ማን ያውቃል? ከሀገር ከወጡ እኮ ሁሉም ተበላሽቶ ነው የምናየው። እዚህ እድሜ ለሶሻል ሚዲያ፣ የት አውቀሻት? ምን እንደሆነች አውቀሻት ነው ምን እንደሆነች አውቀሻት? ታቂያታለሽ? በእርግጠኝነት ታቂያታለሽ። ስትጀምር ይሄ ነገር ውሸት ነው፣ ፕራንክ ነው። ግን ደግሞ ፕራንክ ቢሆንም እሷ ያችን 15 ደቂቃ ቪዲዮ ሰርታ ሄደች። እኛ 24 ሰዓት፣ ነገ ማታ አዲስ ነገር ስኪመጣ ድረስ በጣም ብዙ ኦዲንስ ነው የሚጨነቀው። አሁን ላይ ደግሞ ታውቃላችሁ የረመዳን ስራ በአረብ ሀገር ምን አይነት ስቃይ እንደሆነ ቲክቶክ ላይ እያያችሁት ነው፣ እያያችሁት ነው። ቤተሰብ ለምንድነው ማነት ተዛዘ ነው እንዴ? ሃይቪ ኦዲንስ ላይ ለምንድነው የምትጫዋቹ? ለምንድነው ብሩክ ላይ የምትጫዋቹ? ምን አደረገሽ ብሩክ እንዴ? ብሩክ እኮ ሲበድልሽ እኛ አለን፣ አለንኮ ከጎንሽ እንዴ። ቅር አልነው ቀረ ከሚሄድበት ቃላማው አሰናከልሽው አብረን እንለወጣለን የቀረው ይቅር በእናቱ ፊት ነው ቃል የገባሽው? ረሳሽው እንዲህ ሀይሜ መርሳት ጀመርሽ እንዴ ትምህርትሽንስ አቋርጫለሁ አቋርጫለሁ ያልሽ ለምን ምን ልትሰሪ ነው የምታቋርጪው ምን ልትሰሪ ትምህርትሽን ታቋርጫለሽ ለምን ለምን ብለሽ ታቋርጫለሽ ምን ተፈጠረ ያስፈራራሽን ልጅ አምጭ ስትባይ ኬታ በጩ የለም ድምፁን ብቻ መጣሽ በዛው ጠፋሽ ትምህርትሽን ለምን አቋረጥሽ ምን ልትሰሪ ትምህርት ካቋረች ትምህርትሽን ካቋረሽ፣ በቃ ወይ ተጋቡ አግቡና በቃ ብሩኬ ጥርቅም አርጋ አስረግዛት። ከዛ በኋላ አለቀ የትም አትሄድም። ትምህርት ካልተማርሽ አግቢ ውለጂ አለቀ። ምን ትሰሪያለሽ? እግዚአብሔር ምሬት ነው። እኔ ትምህርቷን እኔ እኔ ትምህርቷን ብዬ ነው እስከ ዛሬ ድረስ እንደዚህ እንትን እምለው ትምህርቷን ትጨርስ። እኔ ባልኮት አይደለም በርግጥ፣ ግን ቢሆንም ሴት ልጅ ትምህርት ከሌላት ስራ ከሌላት ምን ትሰራለች? በቃ ግዴታ ወልደሽ አስተምሪ አሳድጊ፣ አንጅ መማር ካልቻልሽ እነዛ ነው ምለው። አሜሪካን አሁን ሰዓት ላይ ውጡ እየተባለ ነው። ይሄ ኮመንት ስር ጽፈውልሻል። ምታነቢ ከሆነ አንብቤ፣ ምታነቢ ከሆነ ልበል እንጂ መቸስ ሌላ ምን ልበል? በጣም የሚያናደደችኝ እንዲህ በዚህ ጾም እንዴት ታኮራምተዋለች? ብሩክን ምን አደረጋት? ቆይ ምን ስንትና ስንት ጠላት እያላችሁ እናንተ በመካከላችሁ ሁሌ ክፍተት የምትፈጥረው ሀይሜ ናት። ሁሉ ጊዜ ደግሞ ሁሉ ጊዜ ክፍተቱን የምትፈጥረው በብሩክ ቤት ነው። ባለፈውም ብሩክ ቤት መጣ እየየ ብላ ቪዲዮ ሰራች። ከዛ በኋላ ማጦ ለሱ ነው የሆነው፣ ታጥቦ ጭቃ የሆነበት ለሱ ነው ለሱ ነው። እንዲ በዚህ በዚ እድሜያችሁ፣ እናንተ ሰላም ከሌላችሁ ነገ ትዳር ይዛችሁ ስትወልዱ ስትጋቡ አብራችሁ ስትኖሩ እንደ ድመት ልትቧጠጡ ነው እንዴ ሀይሚ? ይሄ ነገር ለሀይሚ ነው ለብሩክ አይደለም እንዴ። በዚህ ልክ ወንድን ልጅ ማሳዘን ምን ይሉታል? እንዴ ነገ ደግሞ ያዙኝ ለቀቆኝ ብለሽ እሪት ያለሽ ታለቃቅሻለሽ። ከዛስ ኧረ ነግመኔ ማለት ጥሩ ነው አንዳንዴ። እውነቴን ነው እውነት ነግመኔ ማለት በጣም ጥሩ ነገር ነው። እኔ እዚህ ጋር መናገር ፈልጌ አይደለም እግዚአብሔርን እኔ መናገር ፈልጌ አይደለም። እኔ ክፉ ነገርም አልተናገርኩም። ቤተሰብ ግን በቃ እንደ አንድ ኦድየንስ የተሰማኝን ስሜት ሰው የሚጽፍላት ነው የጻፍኩት አሁን ሰዓት ላይ የፈለገ ዶክመንት ኖረሽ ምን ኖረሽ ምን ኖረሽ፣ ለምን ስንቱ የተማረው ሰው ይሄው እየተንገላታ ሀገሩ ላይ ቆጭ ብሎ፣ ለምን አሜሪካ ለምን አይሄድም እስኪ መልሽልኝ? ምን አንቺ አሁን ትናንት የትናንትና ትናንት ዩኒቨርሲቲ ነው የገባሽው? በሱ ስራሽ ምንድን ነው የምታገኘው? እዛው ወስዳ ሰራተኛ ነው የምታረገሽ፣ ሰራተኛ ተረግጠሽ ነው የምትሰሪው፣ እንደዚህ እንደ ሀገርሽ ላይ በፈለግሽው ቦታ ላይ ሄደሽ የፈለግሽውን ሰው አግኝተሽ የፈለግሽውን ነገር ሆነሽ ሴትነትሽን አስከብረሽ የምትኖርበት ሀገር እንዳይመስልሽ አሜሪካ ማለት ነው። አሁን ላይ ስንት እሳት እየተቃጠለ ስንት ቦታውን እየለቀቀ ሪሞቭ እያደረገ ነው ስንት ሰው ማለት ነው። አሁን ላይ ደግሞ ማንም ሰው እንደዚህ ቶሎ ስራ የሚያገኝበት ጊዜ አይደለም አሜሪካ አይደለም፣ አሜሪካ ማለት ነው። እዚህ አረብ ሀገር ራሱ አረብ ሀገር እንኳን እንደ ድሮ የስራ እድል ጠባብ ነው በጣም አሁን ላይ። ድሮ ድሮ ስራ ይኖራል ብር ቢያንስም ስራ ይኖራል። አሁን ላይ ግን ስራ የሚባል ነገር በየቦታው የለም፣ በየቦታው የለም። ስለዚህ ከኛ ከስደተኞቹ ብትማሪ የተሻለ ነው። እንዴ አንቺ ተመለሽ ተገዝተሽ፣ እንግዲህ በእናቱ ፊት ነው ቃል የገባሽው። እኔ እዚህ ሰርተን እንለወጣለን ብሩክ መሄድ የለበትም። እንዴ ስላከበሩሽ፣ ቤተሰቦቹ ስላከበሩሽ፣ ወንድሙም መከረሽ። የሆነ ችግር ሲፈጠር ከዚህ በኋላ ለሱ ንገሪው። ከዛ ባለፈ ኦዲንስም አታስጨንቁ፣ ሁልጊዜም ጸብ፣ ሁልጊዜም እርቅ አትበሉ፣ ሁለታችሁም ልጆች ስለሆናችሁ ነው ብሎ መከራችሁ። በተመከራችሁ በሳምንቱ መተሽ እንደዚህ ታጥቆጭ ቃ ይሆናል። ቤተሰብ እረ አይሆንም እንዴ! ሰው የሰው ልጅ እኮ እንዴ ማሰብ የሚባል ነገር እንዴት ያጣል? እንዴት ያጣል? ማሰብ የሚባል ነገር እንዴ! አንዴ ደግም፣ ሁለቴ ደግም በቃ። አሁን ስንት ጊዜዋ? ወሃይም እንደዚህ አይነት ነገር ስበጠብጥ ስንት ጊዜዋ? እግዚአብሔር እኔ አንዳንዴ ብሩኬ ማለት ነው ምን አይነት ሕይወት ውስጥ ገባላለሁ። አንዳንዴ ጊዜ እንደዚህ ስቄት ብሎ ሳየው ምናምን በጣም ነው የሚያስጠላኝ። በጣም ማለት ነው፣ ማለት የሚሰቃየው ስቃይ ማየት ያስጠላኛል። ነገ እኮ ተቃቅፈው ይመጣሉ፣ ነገ አብረው ይመጣሉ። ያንን ሳላቀረች አይደለም ዛሬ ላይ እዚህ ላይ የምናገረው፣ ግን ለምን በዚህ ልክ ለምን ታኮራምተዋለች? ምን አደረገ እሱ? እኮ ለእሷ አክፎ ቢሆን ኖሮ ማለት ነው፣ እኔ አንድም ነገር ለእሱ አልቆረቆርም። ግን እሱ በጣም እስከ ጥግ ድረስ የዋህ ነው፣ እስከ ጥግ ድረስ ያምናታል ያምናታል ግን፣ ፓስፖርቷን ስታወጣ የቤት ስራ ሰጠሽኝ ብሎ እሱ ነቅቷል። ከመጀመሪያው ማውራት ስለማይፈልግ ነው እንጂ እሱ ባኗል ሲጀመር ማለት ነው። ፓስፖርቷን አወጣ እንደዚህ ብላ እንደምታሰቃየው እኔም ገምቼ ነበረ። ግን በጣም ጀግንነቱን ያደነቅኩለት ፓስፖርትሽን አልሰጥሽም፣ የትም አትሄጂም፣ ምን ታመጫለሽ? ይሄን ነበራል የምትፈልጊ ሁል ጊዜ ለምፈልገው ነገር እሺ ይለኛል እያለች ነበረ። ይኸው ዛሬ ግን ፓስፖርትሽን አታገኝም ቤት ራሱ ይዞ በመሄዱ አንበሳ ነው፣ የምሬን ነው። እና ሃይሚ እንደዚህ አይነት ነገር ይቅርብሽ። ፕራንክ አትስሪ አንልም፣ ስሪ፣ ግን ወዲያውኑ ወይ መናገር ወይ የሆነ ነገር ማድረግ እንዲህ። በቃ እንጃ፣ እሱ እንደዚህ ኩርምት ሲል እኔ በቃ ጭንቅ ጥብብ ነው የሚለኝ እና በዚህ ልክስ ኦዲንስስ እንዲያዝንብሽ ለምን ትሆኛለሽ? በጣም የምትወደጂ በጣም የሚወዱሽ የሚያፈቅሩሽ ቤተሰቦች እያሉ ዛሬ ላይ ተነስተው እነሱም በዚህ ጾም ለምን ታሳስቻቸዋለሽ? ለምን እንዲሰድቡ ታደርጊያለሽ? አንቺ ትልቅ ሰው አይደለሽ? አስተዋይ አይደለሽ? አርቆ ሀሳቢ አይደለሽ? ብሩኬ እንደዛ አልቅሰሽ ከአላማው አሰናክለሽ አሁን ደግሞ ሄዳለሁ እኔ ምን ማለት ነው? ምን እንዲሉሽ ነው መጠበቂው? ቤተሰብ ስንት ሰው እንዳለቀሰ ብሩክን ለማስቀረት አይተሻል። ቲክቶክ ላይ ስንት ነገር እንዳለ አይተሻል። በየቦታው ይሄ ሁሉ ነገር ረስተሽ ሆኖ ዛሬ ሳምንት ሳይሟላሽ መተሽ እኔ ልሄድ ነው ብለሽ ቪዲዮ የምትሰሪው ደግሞ ብሩክን ለመፈተን ነው። ለመፈተን ወይ ኔ ይሄ ፈተና ፈረደበት። ትምህርቷን አትማርምዘ ትምህርቷን አትፈተንም። ልቁንስ ሁሉ ጊዜ እሱ ለመፈተን ነው የምትሉት ነገር ጥሏ ስለሄደ ሄደ። እሱ እኮ የዛን ሰዓት ሄድልኝ አልፈልግህም ብላው ነው ይሄደው። እሱ ከሷ ስለተለየ ብቻ ነው ሄደው። የሱ ትክክል ነው። እሷ አሁን ታርቀዋል። አሁን ሰላም ናቸው። ሰላም ሆነው እንዴት እሄዳለሁ ትላለች እሷ። ምን አለ እሱ እኔስ እኔስ ብሎ ነው የጠየቀው። ወንድ ልጅ እኔስ ሲል አያምም ያማል። ከዚህ በፊት አፈቀርኩ ስትለው እኔ እና ያፈቀርሽው እውነት ጭንቅላቴ ላይ አይጠፋም፣ ይሄ ቃሉ ማለት ነው ብሩኬ። እግዚአብሔርን ነው እምላችሁ እና እኔ እንጃ እኔ አላቅም፣ ቤተሰብ በዚህ ልክ እኔ እንጃ እኔ ምን እንደምል አላቅም። ብቻ በጣም የትናንትና ቪዲዮ ሰላም ነው የነሳይ፣ ሰላም ሰላም ነው የነሳይ። እና ሀይምዬ፣ እባክሽን እባክሽን ሁሉም ነገር ስታስተካኪ የተሻለ ነገር ይሆናል። እንደ በፊቱ የበፊቷን ሀይሚን ይዘሽልና የበፊቷን ምን ወዳት ሀይሚ ምን ምን አገኘሽ? አሁን ምን አጣሽ? ቆይ እንዲ ምን አገኘሽ እንዴ? እኔም አንዳንድ ጊዜ በቃ እች ልጅ የሆነ ነገር አስነኳት፣ እንዲ ብዬ ሁሉ የምጠራጠርበት ጊዜ እየመጣብኝ ነው። አንዳንዴ ማለት ነው። ሳስበው ከእንቅልፏ ቀስቅሰሽ እንደዛ ቆሊውን ግፍ ስታደርጊው ትንሽ አረ በስማም ስቅቅ አያረግሽም? አያሳዝነሽም? ብሩክ ማዘን አለብሽ። ወይስ የምር እውነት አትቶጁ እንዳይሄድ ብለሽ ነው ከአላማው ያሰነካከልሽው? እስከም እንደዚህ ብዬ እንዳስብ እራሱ አድርጎኛል። ቤተሰብ አይ ነው ፍራንክ እንደሆነ አውቃለሁኝ እኮ ፍራንክ እንደሆነ አውቃለሁኝ። ግን ቢሆንም ፍራንክ ቢሆንም በዚህ ልክ እሱን እንደዚህ ተስፋ ማስቆረጥ በጣም ይደብራል። በጣም እንዴ! አረ በስመ አብ እና ለማንኛውም ብቻ ልቦና ይስጥሽ እግዚአብሔር ሀይሚዬ። ቤተሰቦች ቅር ካላችሁ በጣም ይቅርታ አድርጉልኝ። እውነት እኔ እንጃን ይሄን አልጠበቅኩም ነበር። አንደኛ አመታቸውን ያከብራሉ ብዬ ነበር ያሰብኩት፣ ምክንያቱም በዚህ በረመዳን ወቅት ላይ ነበር የተዋወቁት። ሁለተኛ ነገር የቡቡ 200 ሺህ ታከብራለች ሀይሚ ብዬ በጣም በተስፋ ነበር እየጠበቅኩ የነበረው የጠበቁት ሌላ የሆነው ሌላ ሲሆን በጣም ነው የተናደድኩት። ምክንያቱም እኔ በዚህ ወር ውስጥ ይሄን ፕራንክ አልጠበቅኩ ምክንያቱም ረመዳ እንደሆን ታውቃለች። ብዙ እህቶቿ እንደሚወዷትና በሷ እንደሚያዝኑ ታውቃለች። ይሄንን ሁላ እና ይሄንን ረግጣ ይሄን ፕራንክ በመስራቷ በጣም ይደብራል። በዛ ላይ አሁን በቅርብ ጊዜ ከእናቱ ጋር ቃል ገብታ መታ በጣም ነው ያዘንኩት። የምሬን ነው የምላች ቤተሰብ። ለማንኛውም ሁላችንም በያለንበት እግዚአብሔር ይጠብቀን። እነሱንም ሰላማቸውን ያወርድላቸው። ቤተሰብ አመሰግናለሁ። መልካም ጊዜ ይሁንላችሁ። መልካም የረመዳን ስራ ይሁንላችሁ። እህቶቼ ራሳቸውን ጣብቁ። ከዘይት በጣም ብዙ ልጆች ቲክቶክ ላይ እየተቃጠሉ ነው። እግዚአብሔርን በሀይሚ ሳይሆን እንደዚሁ የስራው ሁኔታ እና በሀይሚ እንኳን አልሰማሁም። ይቅርታ ግን ያው አይቀርም። ቴንሽናቸው ይሰረቃል። እውነቴን ነው እንዴ። ደስ ብሏቸው እየጠበቁ አሁን ይህን ቪዲዮ ሲሰሙ በጣም ይደብራል። ስለዚህ ውድ እህቶቼ እናንተ ከኖራችሁ ሁሉም ነገር ይስተካከላል። ሁሉም ነገር ይኖራል። ሁሉም ሰላም ይሆናል። ፈጣሪ በሚፈቅደው መንገድ ሁሉ ይሄዳል። እግዚአብሔር የፈቀደው ሁሉ ነው የሚሆነው እና እኔ በጣም አንዳንድ ጊዜ በቃ የሆነ እንጃ ሰለቸኝ ሲል ብሩኬ ማለት ነው። የእውነት አንድ ቀን እንደ አንቅሮ እንዳይተፋት እየፈራሁ ነው። እግዚአብሔር ነው ምላችሁ ምንም ቢሆን ምን ከሶሻል ሚዲያ ላይ ራሱን አጥፍቶ ራሱን መኖር ያቀተው ይሄ ልጅ ግን ሀይሚ ማለት ነው ተሰባብረሽ ነው የምትቀሪው ምንም ምንም አዲስ ነገር አታመጭም። ወንድ ልጅ አንድ ወር ሁለት ወር ነው። ከዛ በኋላ ራሱን ሪፍሬሽ ለማድረግ በጣም ቀላል ነው። ቢጎዳ አንድ ወር በቃ፣ ከዛ በኋላ ራሱን በጣም ነው ወንድ ልጅ ጠግኖ መንቀሳቀስ የሚችለው። ሴት ልጅ ግን እንኳን አይደለም። ይሄ ሁሉ ማስታወሻ ይሄ ሁሉ ቅርስ ያላችሁ ብዙ ትዝታ ያላችሁ በጣም ነው የሚከብደው። አሁን ላይ ደግሞ ብሩቅ በጣም ሰልችቶታል። በጣም ከምነግራችሁ በላይ ሁሉ ነገር ተቀይሯል። አነጋገሩ ሁሉ ነገር በቃ በጣም ነው የተቀየረው። ስለዚህ ሃይሚ ብትነቄ ይሻልሻል። ብሩጋ መኖር ከፈለግሽ ከብሩጋ ትክክለኛ ህይወት መኖር ከፈለግሽ ብትነቄ ይሻልሻል። ምሰሪውን ነገር እያስተካከልሽ ብትስሪ የተሻለ ነው ብዬ ነው የማስበው። ውድ ቤተሰቦቼ፣ እኔ ያለኝ አመለካከት ይሄን ይመስላል። በአመለካከቴ ቅር ካላችሁ በተናገርኩት ነገር ቅር ካላችሁ ይቅርታ አድርጉልኝ። አመሰግናለሁ። መልካም ጊዜ። ባይ ባይ።